የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሴጣን ባህሪ ነው። አንቺ እኮ የምትወጂው ቢሆን እኮ ሁለት ሶስት ዓመት አይደለም ሀያ አስር ዓመት ልትጠብቂ ትችይ ነበር። እኔ ማውራ አይሰማሽም ነው? ቪዲዮዎቹን አይደለም ነው? እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ? ብከፋን በውስጤ ከሚስትሬ ቀን ቀን ጠብቆ እንደነሳኝ ፍቅሬ እንሽ ናደናሽ። አልሐምዱሊላህ፣ ሁሉ ሰላም። ለመጀመሪያ ጊዜ ተገናኘ፣ ለመጀመሪያ ጊዜያችን ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። አይ ነሽ ደግሞ በጣም ትንሽ ነሽ። በጣም አ ትንሽ ነው ከፍ ስለዚህ ትንሽ ትሽናለሁ። አንተሳ ደስ ይለኛል ነው

ከምንድን ነው የሚባለው? ከሞላ ጎደት ወሰድ መለስ እያደረገንም እንዲሆን አለ። አይ ማሻአላ፣ አንቺ ጋር ስ ቆንጆ ተመችቶሻል። እያበጣበጥሽ ነው አገሩ። ማሻአላ፣ እንግዲህ እስከ ግርግሩ ተመችቶ ነው። ጭራስ ይላል ወደድም ይላሉ፣ ብሶች እንደዚያ ይሉኛላ። ጭራስ ይላል ወደድም። አይ አንዳንዴ አንጫጫት ጥሩ ነው። ወሰድ መለስ እያደረግሽ ሲሆን አሪፍ ነው ወሰድ መለሱ

አይ ምን ምን የሚያኮራም ነገር የለም። ምንም የሚያስፈራ ነገርም የለም ለማግኘት። አዎ ሰሞኑን የት ተፈለገ? እንግዲህ አንዳንድ ነገሮችን ያወራል አዲስ ነገር እኔማ ከህዝብ ጋር ነው ማ አዲስ ነገር፣ ኮንዶ ዘው ነው። ትናንት ራሱ ላይፍ ገብቼ ብቻ ቪዲዮ እንሰራለን ምናም ብሎ ነበር። ከሰራ ደግሞ ከሷ ጋር አብረን እናያለን ያልኳቸው። እሱ ያለው እንግዲህ አብረን ብዙ ጊዜ እንደሰው ነው እና ማለት ልልሽ የፈለኩትኝ ያው ብዙውን ጊዜ ሰው ምናምን ሲል እንዴ ከሰው ላይ ምናምን ፊት እንዴት ያለሽ ምናምን ይበልኛል፣ እና ያለውን ነገር እኔ እንጃ እንግዲህ እኔ ምን ልበልሽ እኔ ምን ልበልሽ። ያው ብዙውን ጊዜ እንዳየሁት ምናምን ከሆነ እናንቺ ያላችሁ ነገር አንድ በሩ ስለገባኝ ነው እ ማለት ጣልቃ ገባሽ ምናምን ሲባል እኔ ጣልቃ የገባው ስላልመሰለኝ ነው አብራችሁ እኔ ና ሳብ ላይ እኮ አሁን ምንድን ነው መጠየቅ አልገባውም ነው? አዎ፣ ይሄን በመጀመሪያ ይሄን ነገር መጠየቅ የነበረብሽ አሁን አይደለም። አይደለም ያው ብዙ ደግሞ ሶሻል ሚዲያ ላይ ባየሁት አሁን ህዝብ እንደዚህ አንቺ ለጫና ምናምን ስላደረገ ምናምን ሳይሆን መጠየቅ የነበረብሽ መጀመሪያ እንደ ሴትነት አይደል ሴት እስከሆንሽ ድረስ አሁን እኔ ሴት እስከሆንሽ ድረስ ብዙ ጊዜ ለምንም ማየ ሁለት አይነት ሰው ሁለት ከፕሎች ቢመጡ ለሴቷ ነው ማደለው ወይ ደግሞ በቃ እሷ እንዳትጎዳ ነው ልመክራት የምችለው ኢቨን እኔ ወንዱ የኔን ጓደኛ የሚሆን ሆነ የኔን ወንድም ምን ሆነ ምናምን ገባሽ እሷ ስትጎዳ ማለት ወይ ደግሞ እኔ የምቀርበው ሰው ስለሆነ እሷን ሲጎዳ ስላየው እሱ ዘመዴ ነው ምናምን ብዬ ለሱ አላደለም። እንደዛ የሆነ ሴት ለሴት መደጋገፍ አለብን ብዬ አምናለው እኔ። ተወኩል እና መጀመሪያ መጠየቅ ከነበረብሽ መጠየቅም ከነበረብሽ አሁን አልነበረም መጠየቅ የነበረብሽ ይሄ ሁሉ ነገር ከሄድሽ በኋላ እንደዚህ ምናምን ከወጣሽ በኋላ ምናምን፣ ሳይሆን መጀመሪያ ላይ ጠይቂኝ አሪፍ ነበር። ያው መጀመሪያ ላይ ጠይቂኝ ሲኝ የእናንተ ቪዲዮ ስላየሁኝ ገባኝ። የኛ እኮ የኛ ቪዲዮ ካየሽ እኮ አሁንም እርግጠኛ ሆነሽ ምንድን ነው የነበረብሽ አሁን ደግሞ ያለውን ነገር ነው ማንቹ ደግሞ ገብቶ ታስረጂ ቢያስገኝ ከገባ ይመጀመሪያ ከመጀመሪያው ይሄ ነገር አሬ ኦኬ እንደዚህ ነው ወይ ምናምን ተጠላልተን ወይ ምናምን እንዳልሆነ አይተሽዋል። እኔ ጠልቼው እንዳልሆነ አይተሽዋል። ብቻ ይሄንን እንትን እኔ የምጠብቀው እንደነበረ ምናምን አልሬዲ ቪዲዮ ላይ ካየሽው ታሳውቃለሽ። ያው አንቺ ክፍተቱን ፈለግሽ አገኘሽና ክፍተቱን ተጠቅመሽ ገባሽ። ከብዛት ጠቅመሽ ነው የገባሽ ቪዲዮዎች ላይ እኳ ይቻላል። የመጀመሪያ ቪዲዮዎች ላይ እና አላህ ለኔ ሲል ነው ምናምን ምናምን ብለሻል፣ እና ዱአ ስታደርጊበት እንደነበርሽ ነው የሚያስበው። ማንም ላይ ምንም ጸሎት ነገር ስከታተል ነበረ። ይሄን ነገር እኮ ይሄ ነገር የተፈጠረው አላህ ለኔ ሲለው ነው ምናምን ምናምን ብለሽ በቃ ብቻ ለአንቺ አላህ አዳልቶ እንደሆነ አይነት ነገር ነው ያወራሽ ያለሽ። አይ አንቺ አወራሽ ነው እኮ አይደለም፣ እንደዛ አይደለም። ተነፈሰ መጀመሪያ ብቻ እንደ ሴት ብታሰቢው፣ ይሄን ነገር አትሊስት እኔ እና እሱ ይሄ አናውንስ ካደረግን በኋላ ለህዝቡ ምናምን እንትን ከተባለ በኋላ በእኛ በኩል ያለውን ነገር ለመፍታት እየሞከርን ነበር መጀመሪያ። እና እሱ ነገር እንኳን እስከሚለይለት እንኳን ዱናን ተጠቅም እንትን አላልሽም። ጊዜ አልሰጠሽም፣ እድሉን ነው የተጠቀምሽ። ዞሮ ዞሮ አረ ይሄ ራስ ወዳድነት ሽን ነው የሚያሳየው። ግን ያው ራስ ወዳድነት አይደለም እውነት ነው። ሰውና ሰው ሲጣላ ጠብቀው በመሃል መግባት፣ ይሄ እኮ ራስ ወዳድነት ነው። እኔ አለሁልህ ማለት እኮ ነው

አጋጣሚው ነው የተጠቀምሽው። ለኔ እንደኔ የራስ ወዳድ ነገር ሆነሽብኛት፣ ግን ያው ያንቺ ላይፍ የራስሽ ስለሆነ የራስሽን ብቻ ነው መቼም የምታስቀድሩኝ። ያው ሁሉም የራሱ ነው መሰለ። እኔም የራሴ ነው የማየው፣ አንቺም የራስሽ ነው ታውቃለህ። ያን ያህል ለምን እንደዚህ አደረግሽ ምናምን አለሽ? እሺ ምክንያቱም ሰው ወደሽ ከሆነ አጋጣሚው እንት ያለሽ ያን ሰው እኔ ያለውም ነገር ደግሞ እናንተ ጋር ነው ማይነት፣ ግን ይመስላችሁም ስለል መሰለኝ መጨረሻውን ቪዲዮም ሳይ የመጨረሻ ቪዲዮ ካየሁ በኋላ እንጂ ምንም ቢሆን እድሜ ወጥቼ ያበጣበቁት ነገር የለኝም። እኔ ስለሰራሁም ያጋጫዋችሁ ነገር የለም። መጀመሪያ ላይ ካየሽ ሁሉም ነገር የሆነ የመጨረሻ ቪዲዮችን ነው ምናምን ከሆነ በኋላ ነው ነው። ያን ያክል ራስ ወዳድ አይክሉ፣ ያን ያክል ራስ ወዳድ ሳይሆን አንድ ሸቆ ሰውና ሰው ሲጋጭ መሀል ላይ ክፍተት ሲያገኝ መግባት ማለት ይሄ ራስ ወዳድነት ነው። ገባሽ የሆነ ሰው አሁን ለምሳሌ አንዳንዴ ከሁሉንም ሰው ስለወደድን የራሳችን ግዴታ ማድረግ አለብን፣ አይደለም አንዳንዴ እየወደድሽውም እኮ የዛን ሰው ደስታን ስፈልጊ ብቻ ከሚወደው ነገር ጋር እንዲሆን ማድረግም አንድ ነገር ነው። የመወደድ አንዱ መገለጫው ነው። እኔ አሁን ኢሳምን ስለወደድኩት አሁን ኢሳም እኔን ከወደደኝ ብቻ ነው ከእኔ ጋር እንዲሆን ፈልገው ገባሽ? አንቺን ከወደደሽ እኔ ከአንቺ ጋር ቢሆን ችግር የለብኝ ከእኔ መወደድ የእሱን መውደድ ስለማስበልጥ ማለት ነው ገባሽ? እና እሱ ደግሞ እሱ አይደለም ጠልቶኝ የተገፋ ወይ ምናምን እኔም ጠልቼ አይደለም። በቃ እኔ አጋጣሚ ነበረ ይሄ ነገር እንትን ያለው ከዛ እኔ ስላልመሰለኝ ሌላ አማራጭ ተጠቀምኩ። ኧረ እንግዲህ ከመጪ ማታ ወርጂ ቢን አኔ ሳም የወደኝ ምናምን ከኔ ጋር ቁም ነገር የሚያስብ ስላልመሰለኝ አማራጭ ተጠቀምኩ። ከዛ በኋላ ግን እሱ ቁም ነገር እንደሚያስብ ምናምን አይነት ነገር ሲያሳየኝ ለበቻው ከተመጣን፣ ያንንም ለማስቀረት ወደዚህ ምተለው ማለት ምናምን ወንኪን ግን እዚህ ወስኝ ደግሞ እንዲያስቀረኝ ያገኘሁት ነገር የለም። ገባሽ ከወሬ ምናምን ምናምን ነገር ስለሌለ ነው። አሁን እኔ ምንድነው የሚባለው ይሄ አጣብቂኝ ውስጥ ላይ ያለሁት እንጂ ጠርቼው ወይ ምናምን ሳትፈልገው ቀርቼ ምናምን ወይ ሱ ሳይፈልግ እንዳልቀረ ቃለው እኮ አንቺ፣ አጋጣሚ ተጠቅምሽ የምልሽ ለዚህ ነው። አላሰብኩም እንደዚህም ደግሞ አድርገህ ሜቢ ስለሆንሽ ሊሆን ይችላል።

አንቺ ጋር ስሜት ያለው አልመሰለኝም። አሁንም ሳገኝሽም ሲቀጥርሽም እንደዚህ ዓይነት ነገር አንቺ ሀሳብ ላይ አእምሮ ላይ አለ አልመሰለኝም ነበር። አሁን እኔ አሁን እያልኩሽ እኮ ማለት ነው ያለሁት። ይሄን ነገር ብትጠይቅኝ ደስ የሚለኝ የነበረው እዚህ ቀደም ብለሽ ሱልጣና ግሪስ ስትሞክሪ ያኔ ብትጠይቅኝ አሪፍ ነበረ እንደ ሀሳብ ሁለተኛ ለአንቺም ደግሞ ህዝቡ ላይ ምናምን ሳይሆን ምናምን አቀባበሉ ደስ አይልም። ገባሽ? እንደዚህ መዝለል መዝለል ነገር ሆነብሽ ብሽ መሰለኝ። እንደ ሰው ነው ምትሽ ሰው ላይ እንትን ሰው ላይ ጀጅ የምር ወደሽ ስትሄጂ ምናምን የምራቸውንም እንደዛ ነው ምናምን ሁለቱም ቤሳዩ እቻ እና እኔ አሁን የመጣትን ያለውን ነገር እናንተ ጋር ምንም እንደሌለ እንድታሳይ ነበር እና አስብም እንድትነግሪልኝ ለኦዲት ነገር አላገኘሁም። ማለት እንደጠበኩት አልታነም እኔ የራስሽን ብቻ ነው እየሰማሽ ያለሽው። ወይ ደግሞ ደሞ የማወራውን ነገር መስማትም ከቁም ነገር እና ማያዝም የምትፈልገው ይመስለኝ። እኔ የምሬን እያወራሁሽ ያለሽው። እኔ እና ኢሳምን ክፍተት ጠብቀሽ መግባት ማለት ይሄ፣ ለኔ የሰውን ክፍተት እንደዚህ ፈጥሮ መሃል ላይ ለመግባት ነው መሞከር። ለኔ የሰይጣን ባህሪ ነው አግኝተሽ ነው ክፍተቱን በቃ ልክ ክፍተት ተፈጠረ፣ ክፍተቱን ተጠቅመሽ ነው መሀል ላይ እየገባሽ አይደለም። እኩ ነው ያው እኔ መስማት ካልፈለሽ ለእንት እንደበ አናውራ። አይ እኔ እንደው ማለት ነው፣ ከዚህ በላይም ልናገርሽ ይችል ነበረ ነበር። እንደኔ እንት እንደመናደድ፣ እንደው አሁን በጣም በተረጋጋሁበት ጊዜ ነው የመጣሽው፣ እንደውም ጥሩ ነው። ለምን መጀመሪያ እንዳልኩሽ መጀመሪያ ቢፎር እሱ ጋር ከማውራት በፊት እኔን ብታወሪኝ እና ከኔ ጋር ያለውን ነገር ብት ምንድን ነው ይሄ ብትሰሚ ጥሩ ነበር። ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እንትን ካልሽ በኋላ ወደኔ ምትመጪ ጥሩ አልነበረም። እርግጠውን ላይ ተረጋጋው በታይም ላይ ነው የመጣሽው እና ደግሞ ካሜራ ሙስላለ ነው። እኔ እንደዚህ ነጥብጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ የያዘውን አይለቅም። አንቺም ታውቂያለሽ እንጂ ማንም በእኔ በኩል ሆኖ ማንም አንደርስታንድ እንደማያደርገኝ አይደለም። እንደዛ እንደሰረዳሽው አይደለም። አንቺ እንደሰረዳሽው አይደለም እናንዴ እኔ ማንንም ክፍተት እንትን ብዬ ፈልጌ እኮ ክፍተት ሲፈጠራል የመጣሽው፣ ክፍተት ቪዲዮዎቹን፣ አይደለም፣ አይደለም፣ አይደለም። እኛ ስንጣላ ክፍተት ሲፈጠራል የመጣሽው ግን በካደ አይደለም፣ እየተማመን አብራችሁ እንደማትሆኑ ከዚህ በኋላ ስላወቅሁ ነው። አንቺ ማለት ያለብሽ እናንተ ስትጣሉ አይቻለሁ

ግን ለአንቺ አምሳሌ እንዳትጎዳ ወይም ደግሞ ይከፋታል ብዬ እንዳላስብ አንቺ እና እሱ ጠይቀሽኛል ወይ? ጠይቀሽኛል ወይ? አንቺ ገና ለገና ዩቲዩብ ላይ ቲክቶክ ላይ አየሁት ምናምን ብለሽ እኮ ነው የመጣሽው አይደለም። እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ? ይሄን ነገር ወደ ወደኔ ለማምጣት ስንት ጊዜ ስታግሰው እንደነበረ ታውቂያለሽ? እንደነበረ ይመጣ ለምን ስንት ጊዜ ታውቂያለሽ ወይ? ስንት ዓመት ሙሉ ጠብቄው ጠብቄው ጠብቄው ነው መጨረሻ ላይ በቃ እኔ ሴት ላይ መውሰን አለብኝ ከለሱ ከሶስት ከአራት ዓመት በላይ መስጠት የለብኝ እንዴ? ስለማንኩ ነው የራስ የምትነግ ወጥሽ እንጂ ሳልወደው ቀርቼ ወይ ምናምን ምናምን አይደለም። እና ደስ አይልም እ አንቺ ላንቺ ለፍቻት ስትራ አይደለም። አሁን አንቺ የኛን ጋፕ ስታገኝ ይገባሻ። ኔክስት ላይ ደግሞ አንቺ እነሱ ኢቭን አብራችሁ ብትሆኑ የእናንተን ጋፕ ፈጥሮ ደግሞ ወደ እናንተ እናንተ መሀል የሚመጣ ሳይታን ካርማ ያለ ነው። ካርማ ታውቂያለሽ? ሰው ይጁን የሚያገኝ አንቺ ሰው ላይ ሰራሽ በደል

አንቺ በመሀላችን ገባሽብን አልገባሁም በማለት አንቺ አይደል? ቅድምም እኮ ተነግረሽዋል። እኔ እንደ አማራጭ ሌላ ህይወት ሲያስኩኝ ሲያስኩኝልሽ ለመመለስ ደግሞ ድጋሚ ተመሳሳይ ነገር ስለሆነብኝ ነው አልሽ። ስለዚህ አሁንም እኮ ጣልቅ አልገባሁም። አንቺ እኮ መጀመሪያም እኮ ለማመርጥሽ ደሽል። እኔ አሁን ላይ ለማስተካከል እየሞከርኩ ነው። አንቺ ግን እንደ ሴት አታስቢም። ቢያንስ ቢያንስ እንደሌላው ባታስቢም ቶ እንደ ሴት ብታስቢልኝ 10 20 አመት ምን ቆሜ እንደዚሁ እንትን ነኝ። እንደ ቫምፓየር በእድሜ አይቀጥልም ነው እንደዛ አይደለም። እኔ እኮ እኔ በኔ በኩል ያለውን ነገር አታውቂም። እኔ ላይ እየደረሰብኝ ያለው ነገር አታውቂም። እኔ መጠበቅ ብችል እኔ መጠበቅ ብችል፣ አንቺ ሳትነግሪኝ በፊት እየጠበቀው ነበር። ሶስት አራት አመትም የማይጠብቅ ሰው አለ ገባሽ። ግን እኔ እንደዛ አይነት ሴት አይደለሁም። በቻልኩት መጠን ለመታገስ ለምታገስ ሞክሬ አስር አመት ሀያ አመት ምናምን ስለሚል ሲጀመርሱ ሲጀመር አስር አመት ምንት ምናምን የሱን አይተሽ ነው። በእርግጠኝነት አንቺ ብትሆኚ ተማጥብቃ ካሪ አረ እሽኒ ቆይ ያው አሁን ላይ ምናልባት እኔ እና አንቺ እድሜ ልዩነት በደም ሊኖረን ይችላል፣ በደም ልበልጥሽ ይችላል። ነገ ላይ ግን አንቺም አስር ሀያ ዓመት ምናምን ብትጠብቂ ከዚህም በላይ እድሜ ትሆኛለሽ። እንደዚሁ አትቀሪም፣ እንደ አሁኑ ልጅ ሆነሽ አትቀሪም። እና አሁን ላይ እንደማያሳስብሽ አይደለም። ስለዚህ የሚያሳስብሽ በጣም ይቅርታ። ማለት እኔ እንደዚህ ያልጠበቅኩም፣ እንደዚህ ነገር አላሰብኩም። አሁን ላይ ምናምን ብለሽ ጭራሽ እኔን እንትን ታያለሽ። እሺ፣ በጣም ይቅርታ። እሺ፣ ወላይ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። አይ እኔ እንትን እንዴ፣ በጣም እንትን እንዲልሽ አደረም፣ እንዲሰማሽ አደረም። በጣም እንትን አትበይ፣ ፈታ በይ። አውቄ ነው ሳይሆን ያው የእንትን ያልኩሽ ነገር ቀልድ አይደለም፣ የምርም ነው። ስለ እኔ እና እሱ ምናምን ነገር የነገርኩሽ ያወራሁት ነገር ቀልድ አይደለም፣ ግን አንቺንም መጫን አልፈልግም ን ራ ስለለውኩን አንቺ ጋር አለው ስሜት እና በጣም ጥትን ጥፋት አይደለም የሱም ጥፋት አይደለም። እንጂ የኔ የሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበር። እዚህ ድረስ አንደርስ ነበር። አንቺም መምጣትሽ ለሀይር ነው የምርሽ አ አዎ አላህ ያለው ነው የሚሆነው። መቼም እኛ እንትን ባልን አይደለም ያንቺ መምጣት እንግዲህ አላህ ስለፈለገ ነው የሚመጣው። እና አንቺም አሁን የመጣሽበት ሰዓት ላይም ሰዓትም አሪፍ ነው። ምክንያቱም እኔ በራሴ ሳይድ ብዙ ማስተካከል ያለብኝ ነገሮች አሉ እና ቢያንስ እንደዚህ እሱንም ቢያንስ ይሆናል ብቻ እንትን ብለሽዋል። እኔ ያጎደልኩበትን ነገር እንትን እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናም ሲኖርብኝ ግዴታ እዛም እዚህም መሆን የለብኝ ገባሽ? እና አንቺ የመጣሽውላ ሄሮ ነው የራሽን እንትን ኑሮ ቻላ ያለው ይሆናል። እንደዚህ አርጊ እንደዛ ታርጊ ምናም አልልሽን። ሶኪ አለ ያለው ይሆናል እንደገደ መሆን ያለበት አይ ነው ማውራው ሁሉ ጠርሶኛል። ምክንያቱም ቅድም ድረስ የእውነት ጨንቆይ ነበር ስህተት የሰራው ነበር የመሰለኝ። እና ወደ ወደ ጥያቄዎች መልስ ስገባ ለእኔ ችግር የለውም። ፈታ በይ። እኔ እስካሁንሽም ዝም ብዬ ነው ያው ትንሽ ጃስ ስላስብልሽ ብዬ እና በራስሽ መንገድ ሂጂ። ልክ ነው ብለሽ የምታስቢውን አድርጊ። ብቻ እራስሽን እንዳትጎጂ። ያው ከዚህ በፊት የሰራሳቸውን ስህተቶች ምናምን አትድገ የሚቻልሽ ቦታ እና ብዙም ደግሞ ቀለል ምናምን አትድ

ኧረ እንደዚህ ደስተኛ የሚያደርግሽ ከሆነ ሲጀመር እኮ እኔ የኔ የኔ ፈቃድማ አያስፈልግሽም። እኔ እንደውም አሁን አንቺን ሳይሽ፣ አንቺ ለሱ በጣም በጣም ምርጥ ልጅ ነው የምትወኝበት፣ ገባሽ? እኔ እንደውም እሱ እንደጎዳሽ የምፈረ ምክንያትም አይደለም። እኔ እንጃ ብቻ፣ ግን አንቺ ጠንቀቅበይ። ለማንኛውም ደስ ያለሽን አድርጊ፣ ደስተኛ የሚያደርግሽን ነገር አድርጊ። እንደዚህ ደስተኛ የሚያደርግሽ ከሆነ ከእሱ ጋር መሆኑ ደስተኛ የሚያደርግሽ ከሆነ ደስተኛ ሁኚ። ኢንሻአላ እደራችኋለሁ። እኔ እኔ ነኝ አጨብጨብ የምድርሽ ኢንሻአላ። እንደውም እንዳንቺ አይነት ሴት ቢበዛበት ነው እንጂ እንደሱ እንትንም አትይበትም። እንደውም እሱ ያንስብሻል፣ እንደኔ እንትን። ምክንያቱም አንቺ አይመር የምር እንትን ነች። ብቻ ምንድን ነው ንጹህ የሚባል አይነት ስለሌለው እንደዛ አይነት ነች እና እንዳትጎጂ አሁን ሳይሽ እንዳትጎጂ፣ እሱም ሆነ እንዳይጎተሽ ጠንቀቅ በይ። በደንብ እንትን ናከበ ባባው ለምን አንዳንዴ እንግዲህ ምንድን ነው የሚባለው ያፈቀረው ውር ነው ምናምን የሚባል ነገር አለ እና በተቻለሽ መጠን እና እና እንግዲህ ቤተሰቦች ያው እንግዲህ እንደምታዩትኝ አስፈቅጃለሁኝ በእናንተ ቤት እና በጣም ደስ ብሎኛል። ሁላችሁም ሰብስክራይብ ያደረጋችሁ እንግዲህ ቀጣይ ደግሞ የምንመጣ ይሆናል።